ታለንት ሾው ልዩ የኢሬቻ ፕሮግራማችን እንዲህ በማርና በደመቀ መልኩ ተጀምሯል ማለት ነው። በየቤታችሁ በቲቪ መስኮታችሁ ሆናችሁ የምትከታተሉን፣ እዚህ ያላችሁ ታዳሚዎች፣ ዳኞች እንዴት ናችሁ? በዳኝነቱ ልዩ ገዙንና ናትናኤል ለማን ጊዜን እንዲሁም ደግሞ አምስት ተወዳዳሪዎችን ይዘናቸው እንግዲህ ውድድር ልናካሄድ እዚህ ተገናኝተናል ማለት ነው። ልዩ የኢሬቻ ፕሮግራማችን ተጀምሯል። አዲስ ታለንት ሾው ወደ ሰባተኛ ዙር በጉጉት እየተጠበቀ እንደሆነ ይታወቃል። ዛሬ ግን በልዩነት ቀርበናል ማለት ነው። ሽልማት ምንድን ነው ነው ያልሽኝ? ልዩ አልሽኝ እንደዛ። ይህን ነገር ይቆይ አይደል? ተመልካች ምን ትላላችሁ? ይቆይ አይደል? ሽልማቱን ወደ በኋላ ላይ የምንነግራችሁ ይሆናል ማለት ነው። ከሰላምታ ባንድ ጋር ሞቅ ደመቅ አድርገን እንግዲህ ምሽቱን አብረናችሁ የምናሳልፍ ይሆናል። በያላችሁበት መልካም ጊዜ እንኳን ለኢሬቻ በዓል በሰላም አደረሳችሁ አደረሰን እያለን። በመጀመሪያው ዙር እንግዲህ ሁለት ተወዳዳሪዎች ወደዚህ መድረክ ይመጡና ስራቸውን የሚያቀርቡልን ይሆናሉ ማለት ነው። ሰመሌ ተሾመና በኃይሉ ደሳለኝ ወደ መድረክ መጥተው እያረጊ ራሳቸውን ይዘው የመጡትን ስራ ያቀርቡልናል። አሁን ከባንድ ጋር አይደለም የሚያቀርቡት፣ ወደ በኋላ ላይ ግን በባንድ ይታጀባሉ። የመጀመሪያው ዙር ድምፃቸው ብቻ የሚፈተሽበት ይሆናል። በያላችሁበት መልካም ጊዜ፣ ለተወዳዳሪዎች ደግሞ መልካም እድል። እባካችሁ ተወዳዳሪዎች በየተራ ወደ መድረክ እንደላዋ ቆሬ ዳኒ ጃረኒ ከራረቲ ቶለኒ የሰንሲ ያርጋ የሰንሲ ያርጋ የሰንሲ ያርጋሬ አከሚኒቲ እንደላዋ ደላዋ ደላዋ እንደላዋ ቆሬ ዳኒ ጃረኒ ከራረቲ ቶለኒ እንደላዋ ቆሬ ዳኒ ጃረኒ ከራረቲ ቶለኒ

በመከታተል ላይ የምትገኙት በልዩነት ወደ እናንተ የሚደርሰው ልዩ የኢሬቻ ፕሮግራም በአዲስ ታለንት ሾው ወደ እናንተ እየደረሰ ይገኛል። የተከበራችሁ ተመልካቾቻችን በድምፃውያን ብቻ በዳኝነቱ ደግሞ ልዩ ገዙና ናትናይ ለማን ይዘን እንግዲህ ተወዳዳሪዎች በዚህኛው ዙር ቀደም ብዬ እንደነገርኳችሁ በድምፃቸው ብቻ የሚፈተኑበት ነው የሚሆነው። በተከታይነት ደግሞ ከሰላምታ ባንድ ጋር አብረው ሞቅ ያደርጉልናል ማለት ነው። እንዴት ነው ውድድሩ ልዩ ናቲ፣ እንዴት ነው ቆይታ? አሪፍ ነው። በያላችሁበት መልካም ጊዜ። ከዚህ በኋላ ደግሞ ሶስቱ ተወዳዳሪዎች ወደዚህ መድረክ ይመጡና የየራሳቸውን ስራ የሚያቀርቡ ይሆናል ማለት ነው። ናትናኤል ደሳለኝ፣ ቦንቱ በቀለ፣ ዴማን ደርብ ወደዚህ ወደ መድረክ በየተራ እየመጡ የየራሳቸውን ስራ የሚያቀርቡ ይሆናል ማለት ነው። በያላችሁበት መልካም ጊዜ እንመኛለን። እባካችሁ ተወዳዳሪዎች፣ በድጋሜ ለተወዳዳሪዎች መልካም እደ

በመከታተል ላይ የምትገኙት በልዩነት ወደ እናንተ የሚደርሰው ልዩ የታለንት ሾውን እንግዲህ የኢሬቻ በዓልን በማስመልከት ወደ እናንተ የሚያደርሰው ልዩ ፕሮግራማችን ነው። በያላችሁበት በቲቪ መስኮታችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። ዳኞች ቆይታ እንዴት ነው? አሪፍ ነው። ናቲሻ ልዩ መልካም እንግዲህ የመጀመሪያው ዙር ያያችሁትን ይመስል ነበረ። ተወዳዳሪዎች በድምፃቸው ያቀረቡት ይህን ይመስል ነበረ። አሁን ተወዳዳሪዎችን ወደ መድረክ እንጠራና ደግሞ ዳኞች የሚሰጧቸውን አስተያየቶች እንቀበላለን ማለት ነው። እባካችሁ አምስታችሁም ተወዳዳሪዎች እዚች ጋ እንግዲህ በዚህኛው ዙር ከያዝናቸው አምስት ተወዳዳሪዎች መካከል አንድ ተወዳዳሪ ነው የምንቀንሰው እና ልዩ እና ናቲ ደግሞ የየራሳቸውን አስተያየት ይሰጣሉ። እባካችሁ መጀመር ትችላላችሁ። እኔ ቤተኝ ናቲ ጀምር ብዬ ነበረ። ናቲ ደግሞ ሌዲስ ፈርስት እያለ ነው። ዊች ዋን ኢዝ ጉድ ሌዲስ ፈርስት በሚለው ልዩ ተወዳዳሪዎቹ እንኳን ሰላም መጣችሁ። በጋ እሬቻ በረኩመለም አፍኩል አኒ ሰዴቲ ነጋ እንጌተኒ ። አምስታችሁም የተለያየ አይነት ሙዚቃ የተለያየ አይነት ከለር ያለው ሚውዚክ መርጣችሁ መታችኋል። እኛም እንግዲህ እንደ አዲስ ታለንት ሾው የእሬቻን በዓል ምክንያት በማድረግ ያቀረብነውን የዳኝነት ስልቱ በቀጥታ ወደዛ እንሄዳለን ማለት ነው። ሲማሌ ያኔት ድንቁን የዘፈነችው ከሞላ ጎደል ያዘፋፈን ስልት አሪፍ ነው። አንዳንዴ ያው ስዘፍ የሙዚቃ ሳይንስ ማውራት ግድ ስለምን ከሜጀር የመንሸራተት አይነት ነገር አለ ከጀመረችው ኪ ቀይራ ወደ ሌላ ኪ የመጫወት አይነት ነገር ስላለ ለወደፊቱ በአንድ ኪ ጀምረሽ እንድጨርሽ። ሌላው አሪፍ ነው ያዘፋፈን ስልትሽ በዛ እንግዲህ። የመጀመራሽ ነው? ተወዳድሬ አላውቅም። ሙዚቃ ሞክራለሁ። አሪፍ፣ በጣም አሪፍ ነው። አሪፍ ነገር አይቼብሻለሁ በገስኒንግ እንኳን ለ2018 ኢሬቻ በዓል አደረሳችሁ። ፒች ትንሽ ፈቀቅ ማለት ነገር አለ። ከዛ ቆንጆ ዳይናሚክስ አለሽ ቆንጆ ግን ሞር እሱ ላይ ብትሰሪ አሪፍ አሪፍ። ከዛ ቀጥሎ ደግሞ በሀይሉ በሀይልሽ በሀይል ጅምሽ ጋርም ትንሽ የፒች ችግር አለ። ከዛ የግጥምም ችግር ትንሽ አለ። ወልጂባ ዲሲቲ ይመስለኝ አይደል? ልጅሽ ወልጂባ ዲሲቲ ነች። ዛጋ እና አሪፍ ነው ያቀረብክበት መንገድ እና ትንሽ የታይም ችግር አለ። ትንሽ ሪትም ሜቢ እንደዚህ የፒች የታይም ምናምን ነገሮች ባንዱ ስለሌለ ነው ብለን ኮንሲደር እናደርጋለን፣ ግን ስቲል ባንዱ ባይኖርም እንደ ቮካሊስት እንደ ድምጻዬ እሱን ነገር ጠብቃችሁ እንትን ማለት አለባችሁ። ለባይሉ ለመጨመር ያህል ሁላችሁም አምስታችሁም መርጣችሁ የመጣችሁት ሚውዚክ ባይዘ በጣም ከባባድ ሙዚቃ ነው የመረጣችሁት። ከምርጫችሁ ምርጫችሁን ሳላደንቀው ማለት ስለማልቻለሁ በጣም አሪፍ ምርጫ ነው። የባይሉ ቦዱ አስጀዲ አስጀ ሳይሆን አስጀ እስታካተተት ሳይሆን ቀጥ ብሎ ነው የሚሄደው ፍሎው ኦፍ ሚውዚክን ጠብቆ ስለዚህ እዛች እዛች ጋር ማስተካከል። ናቲ ደግሞ ሙሉ ከፒቺ የመንሸራተት አይነት ነገር ከጀመርከው ኪ ልክ እንደ ሲማሌ ከጀመርከው ኪ ወደ ሌላኛው ኪ ቀይሬ ነው የምትጫወተው። ይሄ ደግሞ ምን አይነት ችግር ያመጣል መሰለም? በአንድ ስጫወት እንዴ በጣም ግራ ሲባል ቀኝ መርገጥ እንደማለት ነው። ሜጀር ኢዝ ቬሪ ኢምፖርታንት ለየትኛውም ሙዚቀኛ፣ ለዛሬው ውድድር ብቻ ሳይሆን ለወደፊት የሙዚቃ ህልም ለማስቀጠል ከፈለጋችሁ ለአምስታችሁም ይሄ የሙዚቃ ቤዚክ ኮንሰፕት የሚባሉትን ነገር ማወቅ ግድ ይላል። እሱም ማስተካከል ነው። ቦንቱ አሪፍ ድምፅ አለሽ፣ ግን ለምን የአጫሉን እንደመረጥሽ አላውቅም። በዚህ ድምጽሽ ሁን። ለምሳሌ የሀማልማል አባቴን ክያ ክያ የሚሉ ሙዚቃ ብትመርጪ በጣም ይገርም ነው። ምርጫሽ ላይ ነው እንጂ የአዘፋፈን ስልትሽ በጣም አሪፍ ነው። ዴይማን፣ የአንተ ችግር ቫይብራቶ በጣም አበዛይበት። የክብር ዶክተር ጥላሁን ገሰሰ ሙዚቃ አይደለ ቫይብሬሽን አለው፣ ግን በጣም ይሄ በጣም የበዛ ቫይብሬሽን የለውም። ያቺ ያችን ነገር አስተካክላት። እንግዲህ ውጤቱን አሁን ነው መርሲ የምንናገረው። አዎ፣ በዚህኛው ዙር አንድ ሰው ጥለን እናልፋለን። በእውነት በእውነት ሁሉም አያልፎ እናሳልፍ እንዴ? እንዴት ይሻላል? ሶስት ዙር ነው በትልቁ የኛ ታለንት ሸውም፣ ወድቀሻል አልፈሻል ማለት ላይ እኔ ብዙም ደፋር አይደለውማ፣ በጆሮ ነገር ይልምጣ እንዴት ይሻላል? እሺ፣ ያው ስራ አይደለ፣ ለዚህ የግድ አንድ ሰው መውደቅ ስላለበት ባህሉ ወደፊት ባህሉ ወደፊት ናቲሻ ወደፊት ቦንቶ ወደፊት ዴማንዳር ወደፊት ሲመሌ ኬኛ ሲጃለና ሲከባጅና የሮይታ ኑረት ድርጎሚ ጉዳይን ጀልቀብ በአዲስ ታለንት ሾው ይሰረት ሲያርግና በሚቀጥለው ትልቅ ታለንት ሾው ላይ እንደምናይ ዝማሌ ተስፋ እናረጋለን። ካለን ጊዜና ካለው ነባራዊ ሁኔታ ለዛሬ አልተሳካም። እናመሰግናለን። ሌሎቻችሁ አራታችሁ አልፋችኋል።